ለማንም ማጋራት የሌለብን አምስት የግል ሚስጥሮች በዚህ ምድር ላይ ከብዙ ሰዎች ጋር እንተዋወቃለን፣ እንግባባለን፣ እንነጋገራለን። ሰዎች እንደመሆናችን መጠን ደግሞ በህይወታችን ብዙ ፈተናዎች ብዙ መከራዎች ሊመጡ ይችላሉ። አንዳንዶቻችን እነዚህን ችግሮቻችን በራሳችን ለመፍታት ስንሞክር፣ አንዳንዶቻችን ደግሞ ብዙ ሰዎችን ለመጠየቅ እገዛን ለመፈለግ እንሞክራለን። በመሆኑ አንዳንዶች ችግሮቻችንን ሰምተው የኛን ችግር ለመፍታት ሲሞክሩ አንዳንዶች ደግሞ እስከምንፈጥራችንን ጭምር ይደርሱ። ዛሬ ለማን መናገር የሌለብን በምንም ሁኔታ ውስጥ መናገር የሌለብን አምስት የግል ሚስጥሮች ዛሬ እንወያያለን። ይህ ኢንስፓየር ጀነሬሽን ነው። እኔ ደግሞ ፕሮፌሽናል ኮች ሚሊዮን ወርቅነህ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጋችሁ ላይክ አድርጋችሁ ቪዲዮውን ጀምሩት። አንደኛው የስኬትን ሚስጥር ለማንም አታጋል ይህ ማለት ሰዎች አንተ የደረስክበት ቦታ ላይ እንዳይደርሱ ክፋት ወይም ከምቀኝነት የተነሳ ሳይሆን፣ ሰዎች አንተ የደረስክበትን የስኬት ምስጢር ብታካፍላቸው ለአንዱ የሰራው የስኬት ምስጢር ለአንዱ አይሰራም እና ያንን የስኬት ምስጢርን ካጋራቸው በኋላ ሰዎችን ከሞከሩት በኋላ ያ ነገር ባይሳካላቸው አንተን አያምኑም ማለት ነው። በቀጣይ እንደውም የሆነ ነገር እንደደበቅካቸው ማሰብ የሆነ በክፋት የሆነ ነገር እንዳሸሸካቸው ማሰብ ይጀምራሉ። እውነቱን እንዳልነገርካቸው ማሰብ ይጀምራሉ እና እንደውም በአንተ ላይ ጥላቻ፣ የምቀኛ እንደወግ ክፉ እንደወግ ሊያስቡ ይችላሉ እና ለአንተ የሞከርከው የስኬት መንገድ ምናልባት ለአንተ ብቻ ሊሆን ይችላል። ስለዚህ ሰዎች አንተ የስኬት መንገድ ሞክረው ባይሳካላቸው አንተን ተጠያቂ ሊያደርጉ ስለሚችሉ የስኬት ሚስጥር ለማንም አታካራ። እንዲህ እንዲህ ነው ብለህ የተናገርከውን ወይ እነሱ ከሄዱት በኋላ ባይሳካ አንተ እንደውም የሆነ ነገር እንደደበካቸው የሆነ ነገር እንደሽወድካቸው ሊስቡ ይችላሉ። ምክንያቱም አንዱ ለሆነ ነገር ስለተሳካለት እሱም በዛው በኩል ይሳካለታል ማለት ነው። ስለዚህ ስኬትን ሚስጥር ለማንም አታካል። ምናልባት ብዙዎቻችን በዚህ ስክሪን የምታዩ ሰዎች ምናልባት የኛን ስኬት ሚስጥር ለሰዎች አጋርተን ያ ነገር ባለመሆኑ ምክንያት ከሰዎች ጥላቻ እያተረፋችሁ ከሰዎች የሆነ ክፉ እንደሆናችሁ የተነገራችሁ ሰዎች ሊኖሩ ትችላላችሁና፣ የመጀመሪያው የስኬትን ሚስጥር ለማንማት የሚተኛ የገጠመን ችግር ለማንማት ታቀጣ ምን ማለት እኛ ችግሮቻችንን ለሰዎች ብልናገር ምናልባት ሸክማችንን ችግራችንን ካለንበት ፈተና የሚያግዙ ሰዎች ላገኙ ይችላል። ይሁን እንጂ አብዛኛው ግን ምናልባት እኛ ያንን ችግሮቻችንን ስንናገር እያላቸው እንኳን እንደሌላቸው ከንፈር መጥጠው ሊቀልዱብን የሚችሉ ሰዎች ሊሆኑ ይችላሉ። አንዳንዴም ደግሞ ሊረዱን የሚፈልጉ ሰዎችን እናገኝ ይችላለን። ሊረዱን ከሚፈልጉ ሰዎች መካከል ግን ከእርዳታዎች ጀርባ ምን እንዳለ ገንዘብ ደግሞ አስፈላጊ አንዳንድ እርዳታ ከኋላው አዝሎ የሚመጣ ሌላ ጥፎ ነገር እንዳለው ማሰብ ምክንያቱም በእኛ ችግራችን በኩል ተጠቅመው የሆነ እነሱ ማሳካት የሚፈልጉትን ነገር ሊኖር ስለሚችል ማለት ነው። ስለዚህ ገመኖቻችንን ዝም ብለን ለሰዎች በምናጋልጥበት ሰዓት ለማን ነው የምናከረው? ይህን መስል ብለን ራሳችን መጠየቅ አለበለዛ የሰዎች መጠቀም ያልሆናል። ምክንያቱም ከእነሱ እርዳታ ጀርባ ከሚሰጡ ገንዘብ ጀርባ ከሚሰጡን ሀሳብ ጀርባ ከሚረዱን ሰርቪስ ጀርባ የሆነ አንድ ሂድን የሆነ የተደበቀ አጀንዳ የተደበቀ ዓላማ ሊኖር ይችላል። ምክንያቱም ይህ ዓለም ሰጥቶ የመቀበላ ነው። ስለዚህ ከሚሰጠን ነገር ጀርባ የሆነ ነገር እንዳለ ማሰብ ተገቢ ነው። አንዳንዴ እንደውም የእኛን መቸገር የነሱን ማግኘትን አጉልቶ ምናልባት የነሱ መጠቀሚያ እኛ የማንፈልገውን ነገር ሁሉ እስከሚያስደርገን ድረስ የሚያደርገን ቻለንጅ ሊቀጠ ይችላል። ስለዚህ በተለይ በቀላሉ በራሳችን አይምሮችንን ተጠቅመን የመገራችንን ተጠቅመን ልንፈታው የምንችለውን ችግር ለማንም ባልናጋራላል። ሶስተኛ መድረስ የምትፈልግበትን ህልም ለማንም አካገል። ይህ ማለት ህልምህን ከመሆኑ በፊት ወይ ተሳክቶ ፍሬ አፍርቶ ከመታየቱ በፊት ለማንም ያንን ህልም አትናገር። ወይም አቶ ምን ማለት አንተ ልንን በተናገርክበት ልክ ወይ አንተ ያንን ራህየን ወይ ህልምን ባየበት ልክ ሰዎች በዛ ልክ ያንተን ህልምና ያንተን ራእይ ማየት ልቻ ለአንተ የታየ ነገር ለአንተ ብቻ ነው የሚታይ። ስለዚህ ሰዎች ለምን አልታያቸውም ለመጠይቃችንም ያንን ህልም ደግሞ ካልታያቸው ምናልባት አንተ ትልቅ አድርግ የምታወራውን ነገር ሊያሳንሱብህ፣ ሊያኮሱሱብህ፣ ሊያወርዱብህ ይችላል። ምናልባትም እጅ ላይ ያለውን ትልቅ ህልም ሊያስጥሉና ሊያወርዱ ከነበርክበት ከፍታ ሊያወርዱ ጭምር ይችላል። ስለዚህ አንዳንዶች ደግሞ ያለህን ትልቅ ህልምና ትልቅ ራዕይህን ከሰሙ በኋላ ሊጥሉ ምናልባት ለአንተ ጉድጓድ ሊቆፍሩ ይችላሉ እና ይህን ነገር እንደው ከቅዱስ ቃሉ ላይ ራሱ ስለ ዮሴፍ ታሪክ መስማት እንችላለን። ዮሴፍ የነበረው እልሙ ነው በወንድሞቹ እንዲጠላ ወደ እዛ ጉድጓድ እንዲገባ ለሰዎች እስኪሸጥ ድረስ ለባርነት ያደረገው በወንድሞቹ ነው። ያን ነገር ያደረገበት ግን ህልሙን መልከቶ ህልሙን ማውራቱ፣ አንተ በህይወት ሆነዋለሁ አደርገዋለሁ ብለህ ያሰብከውን ያንን ህልም ቀድመ ለሰዎች ስትናገር አንደኛ ምቀኛ ታስነሳለህ፣ እራስ ላይ ክፉ ሰው ታስነሳለህ ያ ነገርን እንዲጨናገፍ እንዳይሆን እንዳይሳካ መጥፎ መጥፎ ነገሮችን ከቃላት ጀምሮ በድርጊትን ጭምር የሚታገል የአንተን ትልቅ የሚሆነውን ነገር የሚያሳንስብህ፣ የሚያወርድብህ፣ የሚያቃልልብህ፣ ሙድ የሚይዝብህ፣ የሚያሾፍበት ሰው ሊነት ይችላል። ስለዚህ ራእይና ህልም አለህ ማለት ለራስህ ብቻ ያሳለብህ ማለት ነው። በውስጥ ያሳለብህ። ስለዚህ መድረስ የምትፈልግበት ገና ልድረስበት ያለው ቦታ ለማንም ማጠጋር ህልምህ ብዙ ድንጋዮችን ሊያስወሩ ልብ ይችላል። ህልምህ ብዙ ነገሮችን ሊያመጣብህ ይችላል። የሚገርም ነገር በህልም ሰዓት ወይ ገና አንተ ያ ራእይ በታየ ሰዓት ላይ ብቻህን፣ ያኔ ብዙ ዝናብ የሚዘንብበት ታይም ሊሆን ይችላል። ያኔ በብዙ መከራ ውስጥ እያለፍክ ሊሆን ይችላል። ያኔ በብዙ ጭንቀት ውስጥ እያለፍክ ሊሆን ይችላል። ያንተ የህይወት ክረምት ሊሆን ይችላል። ነገር ግን የሆነ ሰዓት የስኬቱ ሰዓት ብዙ ሰዎች አንተ ጋር መሰብሰባቸው አይቀርም። ስለዚህ ለህልምህ በጣም ትልቅ ጥንቃቄ ማድረግ አለብህ። ህልምህ ልክ እንደ ሻማ መብራት ነው። ምን ማለት ነው? አንድ የሻማ መብራት ዝም ብለህ ይዘው እዛና እዛ አትልም። ንፋሱ ሁሉ እንትን እንዲለው አታደርግም። ምንድን ነው የምታደርገው? ያ ነገር እንዳይጠፋብህ የሆነ ነገር ከበር አድርገህ እንደምትይዘው ሁሉ ህልምህን በዛ። እንዴት ነው አንድ ሴት ፅንስ ስትይዝ በሆዷ? እንዴት እንደፈለገች ትወጣለች? እንደፈለገች እንደበፊቱ ትቀልዳለች? ትሆናለች ወይ አትሆኑ ምንድ ነው የምታደርገው? ለዛ ስንስ በጣም ብዙ ጥንቃቄ በፊት እየሮታች የምትሄድ ከሆነ ቀስ ብላ መራመድ ትጀምራለች። በፊት ከሰዎች ጋር የተጋፋች የምትሄድ ከሆነ ብቻዋን መንገድ ድ የተመሄድ ትጀምራለች። ሯጮችም ልክ እንደዛ ናቸው። ማየት ይችላለ ለትልቁ አላማቸውና አላማቸው በፊት ዳቦ የሚወዱ ከሆነ ዳቦ ሊያስተዋቸው በቻለ ገንፎ ሊያስተዋቸው በቻለ ብቻ እነሱ የሚወዱት ነገር ከአላማቸው ጋር የሚንጻረር ከሆነ ማስወገድ ከይሆ ምን ማለት ነው የማይሆን ጓደኝነት ካለ የማይሆን የጊዜ አጠቃቀም ካለ የማይሆን የገንዘብ አጠቃቀም ካለ እነዚን ነገሮች ሁሉ ከህይወት እስካላሱ በርግ ድረስ ልመጋር አደርሱ። ስለዚህ ለማንም መናገር ከሌለብን ነገር አንዱ መድረስ የምትፈልግበትን ነገር ነው። አንዳንዴ እንዲሁም የምትናገረው ለሰዎች ዝም ብሎ የሚታወራው ነገር የመሆን ቴንዴንሲው እንደው በሳይንስ እንኳ ሲጠና በጣም በጣም አናሳ ምናልባት 12 ፐርሰንት እና ቢሆኑ አንተ ለሰዎች ያወራኸው ነገር የመሳካቱ ምክንያቱም አንደኛ አንተ ራሱ አይምሮ እንደሰራው ማሰብ ይጀምራል። ያን ነገር እንዳደረገው ማሰብ ይጀምራል። ለምን አውርታ ሰይት። ሁለተኛ ነገር ደግሞ ምቀኝነት፣ ምቀኞችን ሰዎች ያስነሳባል። ምን ማለት ነው? አንተን የሚጥሩ ያ ነገር እንዳይሳካ የሚንቀሳቀስ ነገር ከህይወት መፈተር ይጀምራል። እንዶ ከአንደበት የሚወጣ ነገር አንዳንድ የመሳካት ድዙም ስለሚያስ እዚህ ለማንም ረስ ይትፈልግ። አራተኛ ገቢ ለማንም አተሰ ይህ ምን ማለት ነው? ገቢህን ባሳወቀበት ቅጽበት የሰዎች እይታና በፊት የምታውቃቸው የሰዎች ማንነቶች መካሄድ ይጀምራል። ምን ማለት ነው? አንተ ገቢህን በትህትና ወይም በፍቅር ወይ ጀስት በቃ በየዋህነት በኔ ገቢ ይሄ ነው ብለህ ለሰዎች መናገር ልክ ስትጀምርና ያ ገቢ ለሰዎች ጆሮ ላይ ሲደርስ አንድ የሚቀይረው ማለት ነው። ምናልባት ገቢህ ትንሽ ቢሆን እነሱ ኤክስፔክት ካደረጉት በታች ከሆነ በቃ ራስን ለመላቅ ለመዋረድ እና በሰዎች ፊት ቦታ ለማጣት ራስን አዘጋጅተሃል። ስለዚህ ገቢህን ሰዎች ባወቁበት ሰዓት ላይ ከነሱ ኤክስፔክቴሽን በታች ከሆኑ ከዛ ሰዓት ጀምሮ ሊየቁ ይችላሉ፣ ላያከብሩ ይችላሉ፣ ቦታ ላይሰጡ ይችላሉ፣ በፊት የሚሰሙ ከሆነ ላይሰሙ ይችላሉ፣ ልክ ያንን ገቢህን ባወቁበት ሰዓት ላይ ምናልባት ደግሞ እግዚአብሔር ብለው እንደባይ ደግሞ አንተ ሰርተን እነሱ ኤክስፔክት ከሚያደርጉት ደግሞ ከፍ ያለ ገንዘብ ምናልባትም የሚያጎጋ ነገሮችን እየሰራህም ከሆኑ ደግሞ በራስ ላይ ቅንዓትን ቁጣን፣ አድመኝነትን ምናምን ታመጣል። ሰዎች በአንተ መቅናት ጀምራል። በአንተ ማደም ጀምራል። አንተን ማሰናከል ይጀምራል። እንዴት አድርገው ከነበርክበት የሰክሰስ መንገድ እንዴት እንደሚያቋርጡ ማሰብ ይጀምራሉ። ቢችሉ ሊቀምሩ ሊዘርፉ ይሞክራሉ። ካልሆነ ግን እንዳታስቀጥለው ያንን ገቢ ብዙ ሰዎች ጥረት ያደርጉባል። ስለዚህ ገቢሄን ማሳወቅ እንደዚ አይነት ቻለንጆች ወደ ህይወት ሊያመጣ ስለሚችል ገብሄ ለማንም ምክንያቱም ሰዎች የሚለኩት ማንነትን በገቢ በፊት በቃ ጎንበስ ቀና እያለ ሲያስተናግድ የነበረ ሰው ሁሉ ገቢህም ባወቀ ሰዓት ይህን ይተሃል ማለት ቦታ ይገለግላል ወይ ደግሞ ከሱ ከፍ ያለ ኤክስፔክት ከሚያደርገው በላይ የሆነ ከፍ ያለ ገንዘብ ደግሞ ስትይዝ ያለ ደግሞ ሰዎች አንተ ምናልባት ሊከቡ ምናምን የሚወዱ ሊመስሉ ይችላሉ፣ ነገር ግን የሆነ ነገር እየቆፈሉ ግን አስም የተነሳስተው ያን የምታገኘው ነገር ሊያሳደ ይሞከራል፣ ሊዘርፉ ባዶ ሊያደርጉ ይነሳል ማለት ነው። በቃ ሰው በጣም ክፉ እንደሆነ እንደ በቅዱስ ቃሉ ላይ ራሱ ተጽፏልና፣ በዚህ ልክ ማስተዋል ያለው ጸቢብ ሰው ያስፈልጋል ማለት ገቢ። አምስተኛ የቤተሰቦቻችንን ችግር ለማንም አልናገርም እላለሁ። ቤተሰቦቻችን ላይ እንደ ማንኛውም ቤተሰብ የተለያዩ ችግሮች ሊገጥመው ይችላል። የኢኮኖሚያዊ ችግር ሊገጥመን ይችላል። የጤና ችግር ሊገጥመን ይችላል። የትዳር ችግር ሊገጥመን ይችላል። ብዙ አይነት ችግሮች ሊገጥመው ይችላለን። ስለዚህ እነዚህን ችግሮች መፍትሄ ያገኝበታለው ነገሮችን አስተካክላለሁ ብለን ነቅርብ ለምንላቸው ሰዎች ዝም ብለን ሄደን ብንናገር ምናልባት ነገሩ እያከረር ነው እያባባስ ነው፣ ምናልባት በቀላሉ ሊፈታ የነበረው ነገር ሊወሳሰብ ይችላል። በመሆኑ ለዚህ እንደ አማራጭ ወይም እንደ መፍትሄ ብዬ የማስቀምጣቸው ነገሮች ፕሮፌሽናሊ ነገሮችን የመፍታት ልምድ ሊኖርን፣ ለምሳሌ የጤና ችግር ካለ እዛ ሰው ጋር ሄደ ያል ነገር ተናግሮ ሆነ መፍትሄ ከማያመጣልን ሰው ፕሮፌሽናል የሆነ የጤና ባለሙያ ብናደርግ የኢኮኖሚ ችግር ከሆነ እንደዚህ በዚህ ዙሪያ ላይ የሚሰሩ ሰዎች ጋር ብናደርግ የትራል ችግር ከሆነ የተለያዩ ጋ አይነቶች የተለያዩ ሳይኮሎጂስቶች ነገሮቻችን እንዲያይዙ እና እንዲመክሩ ብናደርግ ነገሮቻችን ሲክሬት ተጠብቀው ውጤታማ በሆነ መንገድ ያ ችግሮቻችን ሊፈቱ ይችላል። ስለሆነ የቤተሰቦቻችን ችግር ለማንም አናድ ውድ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣው ትምህርት ይህን ይመስላል። በጣም ብዙ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ለዛሬ ከተነጋገርንባቸው ከአምስቱ ለማንም መናገር የሌለብን ሚስጥሮች ውስጥ የቱ ተመቻችሁ? የቱን ወደዳችሁ? ውስጥ በኮሜንት ሴክሽን ላይ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለቻናሉ አጋርነታችሁን ታሳዩ ዘንድ በትልትና ይታል። ይህ ኢንስፓየር ጀነሬሽን ነው።